ሰላም ጥና ስትልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ ከጣና ቴሌቪዥን የሰኔ 23 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራሁ አማራ አሰፋ ብያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። የባህር ዳሩ ባዴን በዋ ወደ ሌላኛው ዜናችን አለፈን። የምንታገለው ለህዝባችን ሁለንተናዊ ድል ነው አርበኛ መከታው የአማራ ፋኖ ህዝባዊ ድርጅት ዘመቻ መምሪያ ኃላፊ እና የሸዋ ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ መከታው ማሞ የምንታገለው ህዝባችንን ነፃ ለማውጣት ብቻ ሳይሆን የተነፈገውን የልማትና የመብት ጥያቄም ለማስከበር ነው ብለዋል። አርበኛ መከታው ይህንን መልእክት ያስተላለፈው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ሶስት ብሔረሰቦችን የሚያገናኝ የጠጠር መንገድ ገንብቶ ባስመረቀበት ወቅት ነው። ነፃ ባወጣናቸው ቀጠናዎች የሚገኘውን ወገናችንን በሁሉም መንገድ ነፃ እንዲወጣ እንፈልጋለን። ለዚህ ነው በአስቸጋሪ ሁኔታ ውስጥ ሆነንም ቢሆን ህዝባችንን ተጠቃሚ የሚያደርጉ የልማትና የማህበራዊ ኢኮኖሚ ተግባራትን እያከናወን ያለ ነው ሲል ጨምሮ ገልጸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የአማራ ህዝብ የተጋረጠበትን የህልውና አደጋ ከመመከት ጎን ለጎን በመዋቅራዊ አድሎ የተነፈገውን የልማትና የኢኮኖሚ ጥያቄ ለመመለስ በሸዋ ግንባር ሰፊ ቀጠናዎችን ተቆጣጥሮ የሚያስተዳድር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አበክሮ እየሰራ ይገኛል ብለዋል። ለዓመታት ከአገልግሎት ውጭ የነበረውና ቀወት ወረዳን ከጣር ማበር ወረዳ አጋንበር ቀበሌ እንዲሁም የጎረቤት አፋር ክልልን የሚያገናኝ የ10 ኪሎ ሜትር የጠጠር መንገድ ህብረተሰቡን በማስተባበር አስገንብቶ በዛሬ ዕለት ለአገልግሎት ክፍት አድርጓል። ይህን ያደረገው ግዙፉ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመንገዱ መገንባት የሸዋ አማራን ህዝብ በኢኮኖሚና ማህበራዊ መንገድ የሚጠቅም ከመሆኑን ባለፈ የአርጎባና የአፋር ብሔረሰቦችንም የሚያስተሳስር መንገድ ነው። ስርዓቱ የአማራን ህዝብ ለማዳከም ከሚጠቀምባቸው ዋነኛ መንገዶች መካከል የኢኮኖሚ አሻጥር መፈጸምና መሰረተ ልማትን መንፈግ ነው የሚለው የዙ መልእክትን የተረዳ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህብረተሰቡን እንግልት ለመቀነስ የውስጥ ለውስጥ መንገዶችን በመክፈት አገልግሎት እንዲሰጡ ያለ እረፍት እየሰራ ነው። በዛሬ ዕለትም እዙ ያስመረቀው የጠጠር መንገድ ከዚህ ቀደም በነበረው ሁኔታ አስቸጋሪ ገደላማና አለታማ ቦታ የነበረ ሲሆን መንገዱን ለማጠናቀቅ በጉልበትም በገንዘብም ከፍተኛ ወጪ የተደረገበትና ረጅም ጊዜ የሚወሰደ ነው ሲል የዙ የመሠረተ ልማትና ኮንስትራክሽን ክፍል ዋና ኃላፊ ገልጿል። የመንገድ ግንባታ ለሀገር እድገትም ሆነ ለህብረተሰብ ግንኙነት የሚጫወተው ሚና ከፍተኛ ነው። ለዚህም ነው ናሽናል ሮድ ሄሪቴጅ ፋውንዴሽን ሀገራት በመንገድ ይሰራሉ ሲል የገለጸው። የአማራን ህዝብ ወደ ኋላ ከጎተቱት መልከ ብዙና መጠነ ሰፊ ችግሮች መካከል ሆን ተብሎ በመንገድ ግንባታና ና በኃይል አቅርቦት እቀባ ስለተደረገበት ነው። የአማራ ክልል የመንገድ ሽፋን ከሌሎች ክልሎች ጋር ሲነጻጸር እጅግ አነስተኛ ድርሻ ያለው መሆኑ ይታወቃል። ዛሬ የተመረቀውን መንገድ በቦታው ተገኝቶ ንግግር ያደረገው አርበኛ መከታው የምንታገለው ህዝባችንን ነፃ ለማውጣትና የተነፈገውን የልማትና የመብት ጥያቄ ለማስከበር ነው ይህንን ደግሞ ዛሬ ነፃ በወጣናቸው ነፃ ቀጠናዎች እየተገበርን በአስቸጋሪ ሁኔታም ውስጥ ሆነን ህዝባችንን ተጠቃሚ እያደረግነው እንገኛለን ሲል ገልጿል። አርበኛ መከተው አክሎም በሸዋ ሰፊ ቀጠናዎችን የተቆጣጠረን ቢሆንም ስርዓቱን ሙሉ በሙሉ አስወግደን የህዝባችንን ነፃነት ለማወጅ የማደራጀትና ቀጠና የማስፋት ስራዎችን ከልማቱ ጎን ለጎን አጠናክረን እንቀጥላለን ብለዋል። ህብረተሰቡን ወክለው የተገኙ የሀገር ሽማግሌዎችና የሃይማኖት አባቶች በበኩላቸው የአማራ ፋኖ ሸዋ ጠቅላይ ግዛት ዝን የምንደግፈው እውነትና የህዝብ አላማ ያለው መሆኑን ስለተገነዘብን ነው። ለአደራ ታማኝና ለህዝብም ተቆርቋሪ በመሆኑ እቅዱን ሲነግሩን በደስታ ተቀብለን ከጎናቸው ሆነን የሰራነው ለዚህ ነው። ይህ መንገድ ከዚህ በፊት ለእግር ጉዞም ለግንኙነትም አስቸጋሪ የነበረ ሲሆን ይህን መንገድ በመስራት ኃላፊነት ወስደው ላስጨረሱ የዛ አመራሩት ምስጋናችን የደረሳችሁ ምንጊዜም ከእውነተኛ የትግል ዓላማችሁ ጎን ነን ሲሉ ተናግረዋል። ወደ ተከታዩ ዜናችን አለፍን። ፋኖ ከመሸ ከተማ ተቆጣጠረ። የአማራ ፋኖ ብሔራዊ ኃይል በሰሜን ቀጠና በላይዝ ማዕከላዊ ጎንደር ዞን ወርቀ ደቦ ከተማን መቆጣጠሩን አስታወቀ። ጎንደር የበጋሻው ክፍለ ጦር ይታየው እና አጥናፉ ብርጌዶች ዛሬ ባደረጉት ከባድ ተጋድሎ ታላቅ ድል የተጎናጸፉ ሲሆን፣ በተጋድሏቸውም በገደቤ እና ዳባት ከተማ መካከል የምትገኘውን ወርቀ ደቦ ከተማን ተቆጣጥረዋል። ይህን ተከትሎም የብልጽግናው ሰራዊት ካምፑን ለቆ አፈግፍጓል። የብልጽግናው አገዛዚ አማራ ፋኖን ለማጥፋት ዘመቻ ማዕበል ብሎ የከፈተው ዘመቻ በከፍተኛ ሽንፈት እየተቋጨ መሆኑን የገለጸው የአማራ ፋኖ በዛሬው የጎንደር የበጋሻው ክፍለ ጦር ተጋድሎ ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ ተወስዶበታል። የአማራ ፋኖ ብሔራዊ ኃይል አፋ በሰሜን አማራ ቀጠና በላይዝ የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታደሎ ደሴ ወይም ካስትሮ ተጋድሎን አስመልክቶ ሲናገር በውጊያው ጠላት ከፍተኛ የሆነ ሰብአዊና ቆሳዊ ኪሳራ አስተናግዶ ወርቀ ደቦን ለፋኖ አስረክቦ ወደ ገደብዬ ከተማ አምርቷል ብለዋል። ውጊያው አሁንም እንደቀጠለ ሲሆን በዘመቻ ማዕበል ጎንደር የበጋሻው ክፍለ ጦር በብልጽግና ኃይል ላይ ከፍተኛ ድልን እየተቀዳጀ ወደፊት እየገሰገሰ ይገኛል ሲል አርበኛ ታደሎ ደሴ ጨምሮ ገልጿል። ይህ በእንዲህ እንዳለ በወገራ ገደብዬ ከፍተኛ ተጋድሎ እየተደረገ ነው። ውጊያው እየተካሄደ ያለው በአፋድ ጎንደር ጠቅላይ ግዛት እዝ ጭና ክፍለ ጦር ሲሆን እኩለ ቀላ የጀመረው ውጊያ እስካሁኑ ሰዓት ድረስ እንደቀጠለ መሆኑን የእዙ ቃል አቀባይ አርበኛ ኪሮቤል ጎቤ ተናግሯል። በአርበኛ መለሰ የሚመራው ጭና ክፍለ ጦር የበላይነቱን ወስዶ ገዢ ወታደራዊ ቦታዎችን በመቆጣጠር በጠላት ላይ ሰዋዊና ቁሳዊ ኪሳራ ማድረሱን ቀጥሏል ብሏል። ተጨማሪ መረጃዎችን በነገ ዕለት ይዘን የምንመለስ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 23 ቀን 2017 ዓ.ም ጣና ዜናችን አሁንም እንደቀጠለ ነው። ኤምባሱ ያጋለጠው የዝርፊያ መረጃ፣ በኢትዮጵያ የህንድ ኤምባሲ ኢትዮጵያ ውስጥ ከፍተኛ የወርቅ ዝርፊያ መኖሩን አስመልክቶ የብልጽግናውን አገዛዝ ገመና አጋለጠ። ኤምባሲውን ሪፖርት ያጋለጠው ከኢትዮጵያ ወደ ህንድ ወርቅ ለመላክ የቢዝነስ አዋጭነት ጥናት አስጠንቶ ለህንድ ባለሀብቶች የኢንቨስትመንት አማራጭ ለማቅረብ ወደ ጥናት በገባበት ወቅት ሲሆን ከአገሪቱ ወርቅ መካከል ስልሳ አንድ በመቶው የሚወጣው በህገ ወጥ መንገድ መሆኑን ተረድቻለሁ ብለዋል። እንደ ኤምባሲው የጥናት ሪፖርት የአገሪቱ ወርቅ ሁለት ሶስተኛው የሚወጣው በህገወጥ መንገድ ነው። ለምን ህገ ወጡ እንዲጠናከር እንደቻለ ስናጠና በቅድሚያ መንግስታዊ መዋቅሩ ህጋዊ ላኪዎቹን ያሸማቅቃል፣ በትግራይ ክልል ያለው ደግሞ ከፌዴራሉም ከክልሉ መንግስት ቁጥጥር ውጭ በመሆኑ እንደሆነ ተረድቻለሁ ብለዋል። በኢትዮጵያ የሚገኘውን የወርቅ ግብይት የብልጽግናው ከፍተኛ ባለስልጣናትና ወታደራዊ አዛዦች በስፋት የሚሳተፉበት ሲሆን በተለይም የጄኔራል ሎቹ የወርቅ ንግድ ከመቸውም ጊዜ በላይ የተጧጧፈበት ጊዜ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህን ተከትሎም የማዕድንና ኢነርጂ ሚኒስቴር ህጋዊ የወርቅ ላኪዎችንና ውጪዎችን ከማበረታታት ይልቅ በተለያየ ምክንያት በማጓተትና ስራውን እንዳይሰሩ በማድረግ ለህገወጡ ቡድን ስልታዊ ድጋፍ ያደርጋል እየተባለ ይተቻል። የእንዲ ኤምባሲ ባወጣው ሪፖርቱ ያጋለጠውም ይህንኑ ነው። ለህገወጡ ቡድን ስልታዊ ድጋፍና የጸጥታ ሽፋንም ሆነ የጉምሩክ በሮች የተከፈቱለት ሲሆን ለህጋዊው ነጋዴ ግን ሁሉም ነገር የተዘጋ ነው በማለት አስታውቋል። ይህ በእንዲህ እንዳለ ኢትዮጵያ የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላከ ቅዷ በገንዘብ እጥረት ምክንያት መሰረዙ ታውቋል። ይህ ብልጽግናው ስርዓት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላከቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዟል። በኢትዮጵያ ኤነርጂ አውትሉክ 2025 የተረጋገጠው ይህ ሰረዛ በሀገራዊ የኤነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመላክታል ሲል ዘገባውን ያጋራው ሪፖርተር ጋዜጣ እንግሊዝኛው ክፍል ነው። የብልጽግናው ሊቀመንበር ያለ ስስት የሚተገብሩት የኮሪደር ልማትና መንገድ ማስዋብ ስራ ከፍተኛ በጀት መጠየቁን ተከትሎ ለጋዝ ማሰራጫ ቱቦ ግንባታ የተመደበውን በጀት ለቤተ መንግስት ግንባታ ስለዋለው መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። በኢትዮጵያ የተጀመሩ የማዳበሪያ ፋብሪካዎች፣ የአበባ እርሻዎች፣ የሃይድሮ ኤሌክትሪክ ማመንጫ ግድቦች፣ የመስኖ ግድቦች እና የስኳር ፋብሪካዎች በሙሉ ስራ አቁመዋል። በአንጻሩ ውጤታቸውም ሆነ በግንባታቸው ሰፊውን የህብረተሰብ ክፍል አሳታፊ ያልሆኑት የሎጂዎች ግንባታ በብልጽግናው ስርዓት ከፍተኛ ድጋፍ የሚሰጣቸው ናቸው። ይህ መሆኑ ደግሞ የጋዝ ማስተላለፊያ ቱቦ ግንባታውም መቋረጡን የኤነርጂ አውትሉክ 225 አጋልጧል። ዘገባውን ያሰራጨው ሪፖርተር ጋዜጣ በበኩሉ በውሃና ኤነርጂ ሚኒስቴር በኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኤነርጂ ባለሥልጣን በጋራ የተዘጋጀው የኤነርጂ አውትሉክ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግሥት ፕሮጀክቶቹን ለመሰረዝ ውሳኔ ላይ እንዲደርስ አስተዋጽኦ ማበርከታቸውን ያስረዳል ብለዋል። 767 ኪሎ ሜትር የሚዘረጋውና በመጀመሪያ በዓመት 460 ፔታ ጁል ጋዝ ለማስተላለፍ ታስቦ የነበረው ይህ ፕሮጀክት ከኢትዮጵያ አጠቃላይ የመጨረሻ ኤነርጂ ፍላጎት 25 በመቶ ጋር እኩል ሲሆን የታቀደው የቧንቧ መስመር በፈረንጆቹ 2022 መጀመሪያ ላይ መሰረዙ ይታወሳል። እንደዚህ አይነት ሀገራዊ ፋይዳቸው ጎላ ያሉና የትውልድ ፕሮጀክቶችን በበጀት ምክንያት እያጠፈ ሆቴል የሚገነባው የብልጽግናው ስርዓት በሊቀመንበሩ በኩል የኢትዮጵያ እድገት ሚራክል ነው ብሎ ለማስረዳት ሲሞክር ይታያል። ወደ መጨረሻው ዜናችን አለፍን። የረሃብ ስጋት ለተደቀነበት ህዝብ የድረሱልን ጥሪ ቀረበ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ የረሃብ ስጋት ላንዣበበበት የመናመቀጥ ዋና እብናት አውራጃ ህዝብ የድጋፍ ጥሪ አቀረበ። በእብናትና መናመቀጥ አውራጃዎች የተከዘ የተፋሰስ ቀጠና አካባቢ የደረሰው ተከታታይ ድርቅ በህዝብ ህልውና ላይ አደጋ ያንዣበበ መሆኑን የጤጌ ጣይቱ ክፍለ ጦር ዋና ቃል አቀባይ አርበኛ መልካሙ ጣሴ ለጣና ቴሌቪዥን ተናግረዋል። ህዝቡን ከረሃብ ስጋት ለመታደግም ሁሉም አካላት ሊተባበሩ ይገባል። የአማራን ህዝብ ለተራዘመ መከራና ለከፋ ስቃይ ይዳርጋለሁ ብሎ ሰራዊት ያዘመተው የብልጽግናው ስርዓት አማራን ከሚያጎሳቁልባቸው መንገዶች መካከል አንደኛው ህዝብን በረሃብ መቅጣት ነው። በዚህ ስሌት መሰረትም ድርቅ በተከሰተባቸው አካባቢዎች የሚኖረው ህዝብ እርዳታ እንዳያገኝ በመከልከልና ህዝቡም ተንቀሳቅሶ በጉልበቱ ሰርቶ እንዳይበላ ፋኖናችሁ እያለ እያፈነና እያሳደደ መሆኑን ቃል አቀባዩ ጨምሮ ገልጿል። በተለይ በመናመቀጠዋ ወረዳ ያለው ችግር እጅግ የከፋ ነው ሲል የገለጸው አርበኛ መልካሙ ጣሴ በ ክምር ድንጋይ እስከ አጊሳ የሚወስደው መንገድ ከሁለት ዓመት በላይ ተዘግቷል። በዚህ የተነሳም ለአካባቢው ህዝብ ምንም አይነት የሸቀጥ አቅርቦት እየደረሰው ባለመሆኑ ጉዳቱ ከፍተኛ ሆኗል። በመሆኑም የህዝብ ህመም የሚሰማው ሁሉ ለወገናችን እንዲደርስልን ጥሪ እናቀርባለን ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ምክትል አደረጃጀት ዘርፈ ኃላፊና ና የቴጌጣየቱ ክብለጦር ዋና ቃል አቀባይ አርበኛ መልካም ውጣሴ የሰጠውን ማብራሪያ ተከታትለን እንመለስ እሺ አመሰግናለሁ እንግዲህ እኛም የምንቀሳቀስበት በተለይ ግዴታ ክፍለ ጦር የሚንቀሳቀስበት የደቡባዊ ምስራቅ ጎንደር ክፍል ነው የደቡብ ጎንደር ምስራቃዊ ክፍል ማለት ነው በእሱ ቀጠና እንግዲህ የተከዜ ተፋሰስ ወይም የተከዜ ሸለቆዎችን አካባቢ የሚያዋስን ቀጠና ነው የምንገኘው እሱ ቀጠና ደግሞ ከላይ የመጠጠዋ ወረዳ የሚይዘው እስከ የብናት ወረዳን አብዛኛውን ክፍል እንዲሁም የበለሳ እና ደጋመሆን የልቦ ከምከም አካባቢ ነው የምንንቀሳቀስበት በተለይ በተለይ እኛ ከምንንቀሳቀስበት ሁለቱ ወረዳዎች የመጠጠዋ ወረዳና የብናት ወረዳ አብዛኛው ክፍል ማለት ነው። እሱ የተከዜ ሸለቆ ቀጠና ነው ማለት ነው። ይሄ ቀጠና ደግሞ የዝናብ እጥረት የሚከሰትበት በተለይ የምስራቁ ክፍል የዝናብ እጥረት ያለበት ድርቅ የሚመታበት ቀጠና ነው። ከድርቅ ባሻገር ደግሞ ስርዓቱ አስከፊ የሆነ ገደል እየፈጸመበት ነው የሚገኝ። ይህንን ቀጠና ጠንከር ያለ የፋኖ አደረጃጀት ስላለበት ለመጠዚያን ባለፈ ደግሞ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ሰኔ 23 ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥንን የዩትዩብ ቻናል ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን ጤና ይስጥልኝ